ስላችሁ መጥቻለሁ። ታዲያ ለዚህ ቻናል አዲስ ከሆናችሁ ቪዲዮ ላይክ፣ ቻናል ደሞ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት ጠይቃችኋለሁ። ጽናትን የእኔ ፍቅር ብሎ ሲጠራት ከዚህ በፊት ወየ ነበር የምትለው አሁን ላይ አቤት ስላለችው እጅጉን ከፍቶታል፣ ያራቀችውም መስሎታል። እናትዬ እኔ በፍቅር ነው እያወራውሽ ያለሁት፣ አባክሽን ወየ በይኝ በማለትም ጥያቄ አቅርቧል። እሷም ድሮ ነበረ በነገር ሳይሞላ ነበረ እያለች ስታስረዳውም ነበር። መራራቁ ይበቃናል በቃ ይበቃል እያላትም ነበር። በቃ እሱን እርሰው እኔ አራቆም ከጎነነ ነው ትለዋለች። እሱም እንግዲህ አብሮ በመሆንና ባንድ ማድ መብላት አይደለም ስለ አብሮነት ከኔ የበለጠ አንቺ ታቂያለሽ። ስለዚህ አንተ በልጣህኝ ተገኘ መልካም ሰው ሆን ጥሩ ሰው ሆን። እንኳን ሌላ ይቅርና የሚጎድህንና ትዳርህን የሚፈረርሱ ሰዎች እንኳን ካንተ ጋር እየመጡ ነው እየተቀበልሃቸው ነው እያለች ደግነቱን እየነገረችው ነበር። እምሮ አማቷ ልትመጣ ስለሆነ ፈርታለች። እንግዲህ እመጣለሁ ብላለች እያለም ሲነግራት ነበር። ተበሳጭታ ነበረ። ባለፈው ሚላስ የሚቀመስ የለም ብላ ያዙ ይልቀቁኝ ብላ ነበር። አሁን ላይ ተረጋግታ አርፍዳ ምትመጣ ትመጣ ተብሎም ተነግሯታል። እንግዲህና ሆሜ እያረጋጋትም ይገኛል። ሰኒና ክብሮን ፊልማቸውን ካዩ በኋላ ፍቅር ፍቅር እየተጫወቱ ነው። ሰኒዬ ብሎ ጠርቷትም እንደምትወደኝ ልትነግረኝ ነው በማለት ትጠይቀዋለች። እሱም እንግዲህ ሮማንቲክ ሴት ሁኝ እንጂ ምን ሆነሽ ነው ቀድመሽ የምትናገር ይላታል። አይ ክብሮሜ እንደምትወደኝ ስለማቅ ነው በማለት ትመልስለታለች። እሱም እባክሽን እንደምወድሽ ልንገርሽ ብዬ ነው በማለት ይጠይቃታል። እንደምትወደኝ እኮ አውቃለሁ ታዲያ ለምንድን ነው እንደዚህ የምትይው? አንድ የሚፋቀሩ ሰዎች እኮ እኛ ወንዶች ማየት እንደምንወደው ሁሉ እናንተ መስማት ነው የምትወዱት። ስለዚህ አንድ ወንድ ልጅ በሶስት ጊዜ፣ አራት ጊዜ የኔ ፍቅር፣ የኔ ፍቅር ማለት አለበት ይላታል። እሷም ደግሞ እራት ምሳ መሆኑ ነው፣ እንዴት እንደዛ ትለኛለ? ትለዋለች እሱም እንግዲህ የፍቅር ፍቅር ጨዋታ ጨዋታ እያጫወታትም ይገኛል። ስለ ፍቅር ብዙ ነገር አውርተዋል። ስለ እናቱ መልካምነትና ስለናቱ ስለ እናቱ ደግነት ስለ ጠነካሪዋም አውርተዋል። እናተ ጠንካራ ነበረች ነፍሷን ይማርና በማለት ጀምራለታለች። እሱም እየተመሰጠ እናቱ እያወራት ቅዱሴ ቤት በደላላ አስፈልጎላት ነበር። ለህሌና እኔ ያመጣሁትን ጦስን የመልሽ መውሰድ አለብኝ እችልሽ ከዛ ቤት ማስወጣት አለብኝ ያለ ሲያወራም ነበር። አሁን ቤቱ ተገንቶላት ወደ ነኪራ ቤት አምርቶ ቤቱን አንኳክቶትም ነበረ በሩን ህሌና ናት። ከንቀልፈይ ከሰከስከይ ብላ ጥሩ አላሳየችውም።

አይን ስራ ሳይኖረኝ አላደርገውም። ደና ተደላድ እየተቀመጥኩት አልሄድም ትለዋለች። እሱም ምን ለማለት ፈልገሽ ነው? ከኪራይ ቤት ስላስገባኸኛው ልጸዳ ብለህ ነው? በማለትም ጥያቄ መልሳለታለች። ብቻ አልተስማሙም። እንቴጅ እፈልጋለሁ ቢላትም እሱ አልፈለገችም። በኋላ ስራ ሳይኖረኝ ምን አይነት ቤት ክራዬ እከፍላለሁ በማለት መልሳለታለች። በይ በቃ ትገባለህ ወይስ ትሄዳለህ? ስትለውም በቃ ሄዳለሁ ማንም ካልተነሳ ይላታል። ጽናትና ህሌና እያወሩ ነው። ቅዱስ የኮመጡ ቤት ተከራይቼ እልሻለሁ ሂጂ አለኝ ትላታለች። እንግዲህ ጽናትም ምን አልሽው ስትላት፣ እኔማ አልፈልግም አልሁት። እንደዚህማ ማድረግ አልነበረብሽም እሱ እኮ ለአንቺ ብሎ ነው እንደዚህ ያደረገው ትላታለች። ቢሆንም እንግዲህ ያለኝም ብርም ለቤተሰቦች ልኬ ጨርሻለሁ። እኔ ምንም አይነት ብር የለኝም። በኋላ ቤት ተከራይቼ ቢቸግረኝ ስቀኑ ምን እንዴት ሆኖ ሽው ብሎ እንደሚሄድ አይታወቅም። ስለዚህ እኔ ቤት አልዝም በማለት ትመለስላታለች። ጽናትም ቢሆንም እንደዚህ ማድረግ አልነበረብሽ ሰኒና ክብሮን አልተላቀቁም እና ፊልሙን አይተው ተኝተው ከተነሱ በኋላ ሁለታቸውም ተያይዞ ወደ ቢሮ እየሄዱ ነበረ። ሁለቱም በለማበሳ አሁን እሱ ለብሶ እየጠበቃትም ነበር። የኔ ውድ ጨረስሽ ወይ ሲላትም፣ አንዴ ፍላሽ ቀረብኝ፣ አንዴ ምን ቀረብ እያልሽ ወደፊት ወደ ኋላ ስትልም ነበር። እሱም እንግዲህ በትግስት እየጠበቃት ነው። አሁን ምን ቀረሽ? ፍላሽ ቀረ። ለምን ቢሮሽን አንድ የሆነ ዘዋ ያዘጋጁልሽን መኝታ ቤትሽ ውስጥ እያላትም ነበረ። ምክረ ሀሳብ አቅርቦላታል። እንግዲህ የቀረ የለም ተባብለው፣ ጉንጯንም ስሟት የኔ ፍቅር የኔ እጁንም በእጇ አስገብታ ሁለታቸው ወጥተው ወደ ቢሮም ሄደዋል። በሌላ በኩል እንግዲህ የናሆሜ እናት መጣለች። ልጅ ውለዱ ጉትወታቸውን ጀምራለች። እንዴት ናችሁ ደናናችሁ ተብሎ ቡና ከተፈላላት በኋላ ቡናው፣ ስኒው ቀራርበው ናሆሜንን ጠብቀው በማለት ሁለቱ ሲጠባበቁም ነበር። እንዴት ነሽ ደናነሽ ወይ ብላ ሀሳብ አቀረበችላት። አልሆነ ቡናውን ላፍለው ስትላትም አሁን ሁለት ጊዜ ከምትለፊ ለፊ፣ ናሆሜ ይምጣና አንድየውን ይፈላል ትላታለች። ይደክምሻል፣ ሁለት ጊዜ አታፊ ስላት፣ ምን ስራ አለ ብለሽ ነው ቡና ላፍላ? ባይሆን ስራ እኮ የለኝም ከቤት እየዋልሁ ይትላታለች። ሴት ልጅ ከቤት ስትውል ጥሩ ነው ቤት ሴት ልጅ ካልዋለችበት ምን ዋጋ አለው ብለሽ ነው በማለት ሐሳብ ሰጣታለች። እምሩም ደንግጣለች እሱ እውነትሽን ነው በማለት ትጀምራለች። እንግዲና ሆሜም ቢሆን ጥሩ ስራ አለው፣ ጥሩ ገንዘብም ያገኛል። ስለዚህ ገንዘብ ይመጣል፣ ይሄዳል፣ ይገኛል፣ ይጠፋል በማለት ሐሳብ አምጣለች። እሱ እውነትሽን ነው በማለት እምሩ ተቀብላለች። እንግዲህ አማቲቴውም የልጅ ጨዋታው አልጀምር ነው። አሁን ዋናው ነገር ልጅ ነው። እድሜ የሚባል ነገር አለ ገንዘብ ይመጣል ይሄዳል፣ ግን ዋናው ልጅ ነው በማለት ሐሳብ አምጣለች። አዎ ልጆች እያለች ተርበት ብታለች። እምሩ የፈራችው ነገር አሁን የደረሰ ይመስላል። አሁን ልጆች እያለች፣ አሁንም በድጋሚ ሌላም ጊዜ ስትመጣ ልጆች፣ አሁንም ስትመጣ ልጆች። እምሩ በጣም ስልጭት ያደርጋት ነገር ቢኖር ልጆች ነው። ቅዱሴና ኪራ ካፌ ተገናኝተው የሆነውን ነገር ሁሉ እያወሩ ነበር። እንዴት ደህና ነህ ወይ ተባብለው ሰላምታ ከጀመሩ በኋላ ጽናት እንዴት ናት ብለው ይጠይቀዋል። ጽናት አለች አሁን ለሌላ ሰው እየሆነች ነው እያለ የሆነውን ሁሉ ያወራው ነበረ። እንዲሁም እሷ ናት ትግስተኛ፣ ትግስተኛ ናት እያለም እየመለሰለት ነው። በሌላ በኩል ከናንተ ቤት መጥቼ ህሌናን ይዣት ሊሄድ ቤት ተከራይችላት አልሄድም ማለች። በል በነካች ያቺኛዋን ጨለልም ይዘህ ሊሄድ በማለት ሐሳብም ሰጥቷል። እኔ ምለው ግን እኮ ጠቅማኛለች በማለት እንግዲህ ህሌናም ጠቅማኛለች፣ ያችን ጨለል ይዛልኛለች እያለም እያወራው ነበር። ብቻ ብዙ ነገር አውርተዋል። ብቻ ቀልድ ምን አለብህ እኔ ባለቤቴ በዚህ ተከተለች ጨለላ ማበዷ ነው። እኔ ምን ማድረግ እንዳለብኝ አላውቅም። እያወራው ነው። እኔ ምለው ጽናት ነገሩን ሁሉ አምና አልተቀበለችም እንዴ? ቤቴን አምና ማበዷን አልተቀበለችም እንዴ? ያለም ሲያወራው ነበር። አረ ተው ተወይ፣ እባክህ ያጭ ጨለለም የማታደርገውን አታውቅም። ጽናትም ነገሮች እያናደዷት እጅጉን ተናዳጅ ሆናብኛለች። ምን እንደማደርግ አላውቅም፣ ብቻ ተወኝ ይለዋል። እንግዲህ ታገስ፣ ጽናትን ግን መንከባከቡን አትርሳ በማለትም ምክር ሐሳብ ሰጥቶታል። ኪራም እንግዲህ ምን ማድረግ ይችላለሁ እያለ ሀሳቦችን ሐሳቦችን እየተቀበለ ይገኛል። ቅዱስየም እንግዲህ ለኪራ ታገስ፣ የታገሰ ጣፋጭ ፍሬ ይበላል እያለ ምክር ሐሳብ እየለገሰው ይገኛል። እንግዲህ ኪራም እሺ፣ ምን ማድረግ ይቻላል? አሁን ላይ ለጽናት ስለ ትግስት ብታወራት ትግስት ምንድን ነው ነው የምትለህ፣ የዚህን ታከለሷ ብሶባታል እንዴ እያለም ሲለው ነበር። አዎ፣ በጣም ከባድ ነው ያለችበት ሁኔታ ፈገግታዋን ማየት ነው የናፈቀኝ፣ በማለትም ጀምሯል። በቃ ይዞ ታገስ እያለም እያበረታተው ነው። በሌላ በኩል ቤቲ ኪራን አላየሁትም ዛሬ ከነጋ በማለት አልጋው ላይ ተቀምጣ እየጠበቀችው ትገኛለች። ጽናት መጣች። አንቺ ከዚህ ተቀምጠሽ ነው የምታስፈልጊኝ ትላታለች። አዎ ኪራን እኮ ስላላየሁት አሁን እንዲህ ሲመጣ እንዳየሁ ብዬ ነው ትላታለች። አንቺ ልጅ እባክሽን ተይኝ፣ ብዙ ነገር ተደራርገናል፣ ብዙ ነገር አርገሽኛል። ኪራንም ስትጀብሽ ሊሆን ይችላል፣ ግን ማስመሰሉን ተይ እያለች እየመከረቻትም ነበር። አንቺ እንዳትጩሂብኝ እኔ የምትይው አልገባኝም እያለች ቤቲ ነገሮችን እያጠፋፋች ነበረ። እሷም እንግዲህ ነገሮችን ማስታወስ አልፈለገችም። እሷም እባክሽን እባክሽን፣ ተይልኝ፣ እባክሽን ከሕይወቴ ውጭ እያለች እየለመነች ትገኛለች። ጽናት አሁንም ነገሮችን አምና መቀበል አልቻለችም። ቤቲም በነገሮቹ ላይ ግራ ገብቷታል። ክፉ ሰውነሽ፣ መጥፎ ሰውነሽ ስትላት ጽናት ደግሞ የባሰ ነገሮችን እያካበደቻቸው መጣለች። በሌላ በኩል ናሆሜ እየተጓዘ ነበርና ስልክ ተደወለለት። ከቤት እንዲመጣ በአስቸኳይ ተነግሮታል። አሁን በርር፣ ያልመጣ ነገር ምናችሁ ነው የምታጣድፉኝ? ያለም ሲያወራቸው ነበረ። እንግዲህ ምን ሆናችሁ ነው አሁን መጣው፣ እዚህ የሚታጠፈው መንገድ ላይ ደርሻለሁ እያለም ሲያወራቸው ድራማው ተጠናቀቀ። ውድና ክቡር የሆናችሁ ቤተሰቦች አብራችሁ ስለነበራችሁ እጅጉን እያመሰገንሁኝ በሚቀጥለው እስከምንገናኝ እስከዛው ሰናይ ጊዜን ተመኘሁ።